እሱ እሱ የሞተ ጊዜ ነው ደረሰበት፣ ግን መጀመሪያው ያየውና ብላውን ከ ከሰውነቱ የነቀለው ናታን ነው። ስለዚህ ሁሉም ሰው ሁሉም ሰው እሱ ላይ ነው የፈረደው ማለት ነው። ቤዛም ማነት ሎሊትም እንደዛ ነው። ብቻ አቶ መስፍን ያሳዝናሉ፣ ምክንያቱም የልጁን ደስታ ሳያዩ በግድም ቢሆን ትክክልን ባረግም የልጁን ደስታ ሳይ ነው የሄደው ማለት ነው። እች ያለም እንግዲህ ሞት እንግዲህ እንደዚህ ነው። ሀብታም ማትልም ደሃ አትልም፣ እንደዛ ነው በቃ ከመጣ መጣ ነው ብቻ ባለን ጊዜ ጥሩ ነገር ብንሰራ ጥሩ ነው። ያ ጊዜ ጥሩ ነገር እንኳን ሳልሰራ ነው የሄደው ማለት ነው። እናተና አስፈራርቶ ልጅ ማግባት አለብ ብሎ ነበር እና የትክክል አይደለም። ዛሬ ደግሞ ይቅርታ እንኳን ሳይጠያየቁ መሄዱ ያሳዝናል። የምር በሞት መለየቱ በጣም ያሳዝናል። የልጁን ደስታን ሳይ ቤዛን ደግሞ እናትም በሞት አታለች አባትም በሞት ስታጣ አሁን ደግሞ ከባድ ሁኔታ ውስጥ ነው ያለችው። ምክንያቱም በዚህ ላይ የምትወደው ሰው ታስሯል፣ ናታን ማለት ነው። ግን ደግሞ በተቃራኒ እሱ እሷን የሚወድ ሰው ዛሬ ተገኝቷል ማለት ነው። እኔ ቤዛን በጣም አፈቅራታለሁ ብለዋል። አንድ ሰው ለናታን ሄዶ ነግሯል ማለት ነው። ለለቅሶ ራሱ መጥቶ ስሞታል ማለት ነው። ቤዛ ውጣ ከቤቴ ብላ አባረረችው። ሁሉንም ለቅሶ የመጡ ሰዎች አባረረችው ማለት ነው። በቃ ቤዛ አሁን በጣም መዘላይ ነው ያለችው። ልቧ ተሳብሯል። ምክንያቱም አባቱን በጣም የምትወደው ያላትን አባት ነዋ፣ እናት የላትን ብቸኛ ሆናለች። አሁን ጊዜ እኔ ግን ይሄን ነገር ማን ያደርጋል ብላችሁ ነው የምታስቡት? ምንም ማላቆነ ውስጥ ገባው ኩናትን ምንም ሳይሰራ ብዙ ችግሮች አሉበት። ችግር ችግር ችግር፣ እና አሁንም ደግሞ የበለጠ ከባድ ችግር ውስጥ ገብቷል። እስር ቤት ለነገሩ ቤዛን ቢያገባ ኑሮ እስር ቤት ነበረ እኮ። እስር ቤት ጨለማ፣ ወደ ጨለማ ነበረ ምገባው እሱ ቤዛን በአገባት ማለት ነው። ብቻ አንድ ቀን ይወጣል። ንጹህ ነው እሱ እጁ ንጹህ ነው። አልነካም፣ አልገደለው እና አንድ ቀን እውነታው ይወጣል። ግን እኔ ከሉልት አልወርድም ምክንያቱም እሷ ጨካኝ ሰው ናትና ለብር ብላ ሁሉ ነገር ታደርጓለች። እዛ ቤት የገባችሁ ደግሞ ለትዳር ሳይሆን እሷ የዛ ቤት የገባችሁ ለጥቅም ነው። አሁን ድርጅቱ የራሷን ለማድረግ ይሆናል። ባለፈው አይታችኋል። ቤዛ እንደ ጥሩ ሰው ቀርባ ሁሉ ነገር አውርታ ምን ብላ መጨረሻ ላይ ቅጂውን አሰማችሁ ባለት ነው እኔ አለ ጥቅም ሰውን አራዳም ብላለች። ምን ጉድ ነው ይሄ? አለ ጥቅም ሰውን መርዳት አልችልም። ስለዚህ እኔም ከአንቺ የሆነ ነገር ፈልጋለሁ እሱም ከእናትሽ ድርጅት 15% ስፈርምልኝ ነው አለችው። ቤዛም በዛ በቃ አዘነችው። እንዲህ ናት ሉሊት እንዲህ ናት ብላ አዘነችው ማለት ነው። እና ስላስፈረመቻት ያ ነገር ሁሉ ይወጣል። እንደገና ደግሞ ፍቅረኛ አላት ውሹማ አለ ታውቃላችሁ አቶ ግርማ ማለት ነው። እና አቶ ግርማን በጣም አንተን አፈቅራለሁ እያለች ነበረ በስልክ ስደዋወሉ ገኒ ሰምታለች። ይሄ ምስጢር እንዳይወጣ ገኒ ደግሞ በልጇ ነው ያዘችው። ልጅሽ እገልብሻለሁ ይሄ ነገር እንትን እኔን አትከታተይ ብላ በዚህ ነው እያፈነችው ማለት ነው። ቢሆንም ግን አሁን እሷ ሉሊት አቶ መስፍኔ ከሞቱ በቃ ድርሻውን ትወስዳለች ወደ አቶ ግርማ ትሄዳለች ማለት ነው። ለጥቅም ከዛ ቤት ከገባች ቤተሰብ ሁሉ አመቃቅራ ነው የምትሄደው። ቤተሰብ ሁሉ ለማጥፋት ነው እዛ ቤት የገባችውና እኔ ከሱ አልወርድም። እኔ ቢሆን እሱ ከሱ አልወርድም ታደርጓለች። እሱ እሱ ለሆነም ለማድረግ ወደኋላ አትልም። ግን ናታ መስኪኑ መቼ ነው ከዛ እስር ቤት የሚወጣ? እዛ እስር ቤት ሆኖ ጨረቃውን እያሰበ ነው። የሱ ጨረቃው እያሰበ ነው። እና ኤፉዬንም ተጎዳች። ቤዛን ደግሞ በቃ እንትን እያለች ነው፣ አባትን ገደለብኝ ብላ ብዙ ነገር እያለች ነው። ናቱ ይወዳለው ያለችው አሁን ደግሞ ጥላቻ አደረገችው ማለት ነውና እና ብቻ ይሄ የዚህ ድራማ መጨረሻ ምን ይሁን የፍርሃታና የናታን ልብ ተጠግኖ ይሁን ወይስ እንዴት ነው? ከእስር ቤት ሲወጣ የፍራታን እንደማገባ ተስፋ አለኝ። በዛም ደሞ የምትወደውን ሰው የሚወዳትን ሰው ታገኝቷል እና እሱ እሷም እሱን ብትቀበል ጥሩ ባለት ነው። ወደፊት ይሻላል። ወንድኮ ከሴት እኮ ወንድ ሲወዶ ይሻላል። ምክንያቱም ሴት ልጅ ወንድ ልጅ በቀላል ወደ ሴ ወደ ሌላ ሴት መሄድ ይችላል ካልወደደ ባለት ነው። መጀመሪያ ነው ወዶ ካልመጣ ለማሄድ በቃ ምንም ነገር አይመልሰውም። ለዛ ነው እና ቤዛም የራሷን አግኝታለች። በቃ ይህን መቀበል አለባት እና ከናተን መውረድ አለባት። ነፍሴ ማሮ እንግዲህ ዛሬ በጣም ያስጠላል። ሁሉም በቃ ለቅሶ በለቅሶ ሆኗል። የአቶ መስፍን ቤት ሀዘን በሀዘን ሆኗል። ምን ሰርግም ቀረ፣ ዝግጅቱም ቀረ። ቤዛ ስንት ነገር አደረገች። ቤሎነ እኛ ያሰብነው በላይ እኮ ፈጣሪ ያሰብ ይበልጣል። እና ሰው ልጅ ብዙ ስደሰት መጨረሻው አያምርም። በጣም ነበር የተደሰተችው። በትክክል ያለሆነ የሷ ነገር ያለሆነ ነገር ላይ ነው የተደሰተችው። ናታን የሷ አይደለምና፣ በመሃል ደግሞ ይሄ መጣ ግን አውቆ ነበር እኮ አቶ መስፍን አውቆ ነበረ። እና እኔ የሆነ ነገር ቢሆን ልጄ አዳራሽ ራስሽን ጠብቂ ብሎ ነበረ እና ለሉልትም፣ ሉልት እኔ የሆነ ነገር ቢሆን እንኳን ልጄን አዳራ ይሄንን ቤት ምታስተዳደር ምታስተዳደሪው አንቺ ነሽ። እሷ ላይ ጥቅም ስለመጣች ቤቱን ታጠፋለች። አሁን እንደውም ጭራሹንም ይመቻታል። ድሮም አልተቻለችም ድሮ ማልተቻለችም አሁን መጨረሻውንም ያ ቤተሰብ ሁሉ ነው የምታጠፋ እና ከባድና ከባድ ሰው እዛ ቤት መኖር የለበትም። ለሁሉም ሰው ጥሩ አይደለችም እሷ እና እንደዛ ነው ውድ እና እየተከበራችሁ ቤት ቤተሰቦች፣ እስኪ ላይክ አድርጉ በረታቱን የሚቀጥለው ድራማ እስኪመጣ ደሞ በተስፋ እንጠብቃለን። ደና